ሰላም፣ ለናንተ ይሁን ውድ ቤተሰቦች፣ እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ከንቲባ አዳነች አበበ የመዲኗ መምህራኖች አስጠነቀቁም። ከንቲባ ከመምህራኑ ጋር በነበራቸው ውይይትም ለመኖሪያ ቤት 25 በመቶ መቆጠብ አንችልም ያሉ መምህራንን አርፋችሁ ተቀመጡ፣ እንደ ጤና ባለሙያዎች እንሆናለን ካላችሁ ግን የሚደርስባችሁ በደል የከፋ ነው ሲሉ አስጠንቅቋቸዋል። የምትሰሙት ይሆናል። የኤርትራ ጦር እየመከረ ነው። የኤርትራ መከላከያ ሰራዊት የዛዛዦች በሁሉም የኤርትራ ግዛቶች አንድነታችን፣ ትጥቃችን በሚል መሪ ቃል የሰራዊት ትእዛዦች ሚኒስትር መስሪያ ቤትና ኃላፊዎች እየመከሩ መሆኑን ሰምቷል። በዚህ ጉዳይ ውስጥ ደግሞ የፋኖን አጋዥነትም እያወሩ ይገኛሉ። ከምንሰማቸው ከምናስደምጣችሁ ጉዳዮች መካከል አንዱ ነው። በሌላ በኩል ነጭ ውሸት የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ሲል በመከላከያ የተሰጠኝ ኃላፊነት የለም እያለው ጀነራል ሳሙራይኑስን የሚመለከት ዘገባም እናስደምጣችኋለን። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ተማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሙራይኑስ ዳግም ወደ መከላከያ ሰራዊት ተመልሷል የሚባለው ውሸት መሆኑን አረጋግጧል። ትሰሙታላችሁ። አሜሪካ ለኢትዮጵያ ድጋፏን ልታቋረጥ ነው። በተያያዘም የዓለም የምግብ ፕሮግራም በኢትዮጵያ ለተረጆዎች ይሰጥ ያለውን የሰብአዊ እርዳታ በሰኔ ወር ሊያቆም እንደሚችል ጠቁሟል። ትሰሙታላችሁ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ ያስችላል የተባለ ረቂቅ ሕግ እወን የቤት ልማት ተደራሽነትን ያነቃቃል ተባለም። በየዓመቱ ግማሽ ሚሊዮን የቤት ፍላጎት እያሉ ግማሹን እንኳን ለማታሟለው ኢትዮጵያ ችግሯን ይፈታ ይሆን? የምንመለከተው ነው የሚሆኑ ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን። ኤርትራ ጦሯ እየመከረ ነው የኤርትራ መከላከያ ሰራዊት የዛ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል ርግመር ይቃል የሰራዊት አዛዦች፣ የሚኒስትር መስሪያ ቤት ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬ የሚቀጠለ ተከታታይ ውይይቶች ሊካሄዱ መሆኑን ስንታዘብ በምስራቅ አፍሪካ ሌላ ግጭት ደመና እያንዣበበ መሆኑ ስጋት ይፈጥራል። ወያኔ ከሻዕቢያ ጋር ጠጋ ብሎ እየተወዳጀ መሆኑም ስናይ ደግሞ ሌላ ዙር ግጭት እየተባባሰ መሆኑ ያሰጋል ብለዋል። በዚህ ውስጥ ደግሞ ኤርትራ የህወሓትን እንዲሁም የፋኖ ድጋፍ እንደምትሻ በግል ተናግራለችም። ፋኖዎችም ከኤርትራ ጋር ለመነጋገር ዝግጁ መሆናቸውን በተለያየ አውድ እየገለጹ መሆናቸውን ተገልጿል። ከንቲባ አዳነች አበበ መምህራኑን አስጠነቀቁም። ለመኖሪያ ቤት 25 በመቶ መቆጠብ አንችልም ያሉት መምህራንን ከዚህ በላይ ምን ልናደርጋችሁ እንችላለን አርፋችሁ ተቀመጡ ሲሉ አስጠንቅቋል። መቆጠብ የማይችሉ የኪራይ ቤት ተገንብቶ ይሰጣል፣ ከዚያ ያለፈ ንግግር የለም ብለዋል። የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር የተፈራረመውን የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 2500 ቁጠባ የማድረግ አቅም እንደሌላቸው መምህራን ገልጿል። የአዲስ አበባ ከተማ የመምህራን ስብሰባ ትውልድ በመምህራን ይቀረጻል፣ ሀገር በትምህርት በለጽጋለች በሚል መሪ ሀሳብ ትናንት ተካሂዷል። በአዲስ አበባ ከተማ የንጋድ ጩራ ትምህርት ቤት መምር በውይይቱ ላይ ከተማ አስተዳደሩም የመምህራን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባን 75 በመቶ የባንክ ብድር ጥሩ መሆኑን ጠቅሰው ሆኖም በኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉ ተናግሯል። ዘጠኝና 10 ዓመት ስራ ልምድ ያለው መምህር 10 ሺህ ብር ገደማ ደሞዝ እየተከፈለው መሆኑን ጠቅሶ ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጥብ አይችልም፣ ሌላ አማራጭ ሊዘረገ ይገባል ሲሉም ጠይቋል። ሌላ አስተታችን የሰጡ ትምህርት ቤት ደግሞ ከቤት ኪራይና ከለፍጆታተርፎ ጆታ ተርፎ ቤት ለማግኘት እንድንቆጠብ የጠየቅነው 25 በመቶ ቁጠባ ለመክፈል ያዳግታል ብለዋል። ሌላ መፍትሄ ሊፈለግልን ይገባል ሲሉም ጠይቋል። ለመምህራኑ ጥያቄ ምላሽ የሰጡት ታዲያ የአዲስ አበባ ከተማ ከንቲባ አዳነች አበበም መምህራን ያነሷቸው ቤት ጥያቄዎች ትክክልና ተገቢ ናቸው ብለዋል። በተሰራው ስራም የቤት መስሪያ መሬትና ዝቅተኛ ወለድ ያለው የብድር አገልግሎት የማመቻቸት ስራ እየተከናወነ መሆኑን ተናግረዋል። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል እንደነበር አንስተው በተጨማሪም የብድር አገልግሎት አመቻችን የሚል ጥያቄ ስለነበረም ብድሩ መመቻቸቱን አብራርተዋል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጠቡ እንዲሁም ደግሞ 75 በመቶ የብድር አገልግሎት እንዲያገኙ ማድረግ እድል መመቻቸቱን ገልጿል። ሆኖም መቆጠቢያ ለማይችሉ የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉም ጠቁሟል። ታዲያ ከንቲባ አዳነች አበባይ በንግግራቸው ላይ በብሶት ሲናገሩ እንደነበር የታየ ሲሆንም፣ ይህን ካላችሁ ይደረግላችኋል፣ አለበለዚያ ግን እንደ ጤና ባለሙያዎች አድማመንት አለምትሉ ከሆነ ግን ሁላችሁም የእጃችሁ ይሰጣችኋል ሲተናግሯል፣ እናንተ የተሰራላችሁ ያለውን ነገር አክብሩ፣ ከዛ በኋላ ጥያቄያችሁ ታደረጋላችሁ፣ የመጣውን ነገር ሁሉ ግን መቃወም ልክ አይደለም ሲሉ ከንቲባዋ ወቅሷል። ጄኔራል ሳሞራ ዮነስ በመከላከያ የሰጠኝ ኃላፊነት የለም ሲሉ አጠናክሩም ነጭ ውሸትና የሶሻል ሚዲያ ተከታይ ለማፍራት የተፈበረከ አሰት ነው ብሏል። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ታማጆር ሹም የነበሩትና በጡረት የተሰናበቱት ዚናል ሳሞሪያኖስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆንም አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድቧል የሚሉ መረጃዎችን በማህበራዊ ሚዲያዎች ላይ ሲሰራጭ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀን ያልተረጋገጡ መረጃዎች ሲሰራጩ ነበር። ታዲያ ጀነራሉ ምናሉ እንደ እንደሚከተለው ይቀርባል። ሳሞራ የተወራ ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ወይም ሰብስክራይበር ለማብዛት የተፈበረከ ነው ብሏል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ እርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉም ተናግረዋል። ጀኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉም ገልጸዋል። አሁን ላይ ደህና ነኝ፣ ሁሉንም እያደረኩ ይገኛሉ ያሉ ሲሆን፣ ግን እስካሁን ግን ከመከላከያ የተጋበዝኩበት ምንም አይነት አማራጭ ለምሲል ተናግረዋል። በሌላ መረጃ አሜሪካ እንዲሁም የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች ይሰጥ ያለውን የሰብአዊ እርዳታ በሰኒወር ሊያቆም እንደሚችል አስታወቅም። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፈፈለ የሚገኘው እርዳታ በከፍተኛ መጠን መቀነሱንም አመላክቷል። የተባበሩት መንግሥታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዙ ዓመትም ሰኒወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊያቋርጥ እንደሚችል አስጠነቀቅም። በመሆኑም በአሁኑ ወቅት የሚሰጠውን ለምግብ እርዳታ መጠን በከፍተኛ መጠን መቀነሱን አመላክቷል። ባሳለፍነው ወር በኢትዮጵያ ያከናወነ መሆናቸውን ተግባራት አስመልክቶ ባወጣው መግለጫ ያጋጠመው የገንዘብ ድጋፍ እጥረትም አስገዶት ለተረጆች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት እንደ ተረጂ እንዲያገኝ ከሚጠበቀው በታች 65 በመቶ ብቻ መሆኑን አመላክቷል። በየካቲት ወር ለተረጆች ያከፋፍል የነበረውን መጠን ከስታንዳርዱ ባነሰ መጠን ግን ደግሞም 80 በመቶ እንደነበር አስታውቋልም። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉን ገልጿልም። በኢትዮጵያ አሁንም የቀጠሉ ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሰት ነው ብሏልም። በትግራይ ክልል ሲካሄድ የነበረው ጦርነት ደግሞ የሰላም ስምምነቱ ቢያስቆመውም በሌሎች ሀገሮች ክፍሎች ያሉትም በተለይም በአማራና በኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲው ተጨማሪ ወጪ እንዲያስወጣው አድርጎታል። ይህም ብዙ ችግሮች እያመጡብኝ ይገኛሉ ሲል ገልጿልም። በሌላ መረጃ የትንባሆ ኢንዱስትሪዎች በማራኪና አሳሳች እንዲሁም ሳቢ በሆኑ ስልቶች ወጣቶችን አማለው በሱስ እንዲጠመዱ እያደረገው መሆኑ ተናገረም። ኢንዱስትሪዎች ቄንጠኛ ዲዛይኖች፣ ማራኪ ቀለሞች፣ አሳሳች ንድፎችና ጣዕማቸውን የሚያጣጥፉ ቅመሞችና ጥናነግሮችን በመጨመርም በዲጂታል ሚዲያና በሌሎች መገናኛ ዘዴዎች ወጣቶች እያሰራጩ ይገኛሉ ተብሏለም። የተጠቀሱት ሌሎች ዘዴዎች ያለማቋረጥ በመጠቀምም የትንባሆ ጎጂነትን ስልታዊ በሆነ መልኩ በመደበቅ ሕጻናትን ወጣቶችን እያማለሉ በሱስ እንዲጠመዱ እያደረጉ ነው መባሉ ተንትናል። የዓለም ትንባሆ የማይጨስበት ቀን በኢትዮጵያ የተከበረም ይገኝ ነበር። ዕለቱን አስመልክቶም የኢትዮጵያ የምግብና መድኃኒት ባለስልጣን ከሌሎች ከሚመለከታቸው ጋር በመሆን ዛሬ ተናግሯልም። በነገሎት ለሚከበረው የዓለም የትንባሆ ቀንም በትንባሆና በኒኮቲን ምርቶች ላይ ምንም አይነት ማሳሳቻ እንዳይደረግ አድርገናል ብሏልም። በሌላ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ ያስችላል የተባለው ረቂቅ ህግ በእውን የቤት ልማትን ተደራሽነት እያነቃቃል የሚለው ብዙዎች እንጠየቅ ይገኛል። በየዓመቱ ግማሽ ሚሊዮን የቤት ፍላጎት እያለ ግማሽ ሁኑም እንኳን ለማታሟሉ ኢትዮጵያ ችግሩ እንዴት ይታያል የሚለውን የፋይናንስ ባለሙያዎች ገልጿል። የፋይናንስ ባለሙያዎች እንደሚሉት ደግሞ ረቂቁ ህጉ የውጭ ካፒታል እንዲገባ ያግዛል ቢባልም በሌላ መንገድ ገንዘብ ከኢትዮጵያ እንዲሸሽ ምክንያት ሊሆንም ይችላል ብሏልም። በጉዳዩ ላይ ያነጋገር ናቸው የፋይናንስ ባለሙያው አቶ መረድ ፍቅረ ዮሐንስ እንደሚሉት ከሆነ ደግሞ ነው። የውጭ ዜጎች የቤት ባለቤት እንዲሆን ያደርጋል የተባለው ህግም እንደተባለው የቤት ተደራሽነት እንዲያቀላጥፍ ወይም የቤት ፍላጎት ከአቅርቦቱ ጋር እንዲመጣጠና አያግዝም ብሏል። ሲጀመር በጎረቤት አገራት እንኳን የቤት ግዢ ከኢትዮጵያ ሲነጻጽር ካሽ ለውጭ ዜጎች ቢሆንም ከባንክ ጋር በማያያዝ በ20 እና 30 ሺህ ዶላር ቅድመ ክፍያ በመፈጸም የሚገኘው ተብሏል። ረቂቁ ጉ ግን የውጭ አገር ዜጎች በትንሹ 150 ሺህ ዶላር ቅድመ ክፍያ በመፈጸም የተከፈለ ካፒታል እንዲያቀርብ የሚያስገድ ነው ብሏል። ይህም ኢትዮጵያ ለመኖሪያ ቤት ባለቤት ለመሆን ከሌሎች የአፍሪካ ሀገራትም አንጻር ተወዳዳሪ መሆነ ተመራጭ አያደርጋትም ተብሏል ታዲያ የውጭ ባለሀብቶች በየትኛው መስፈርት ኢትዮጵያን ይመርጧታል ሲሉም ባለሙያው ጠይቋል ረቂቅጉ የሌሎች ሀገራትን ተሞክሮ በማየት በአግባቡ እንዲፈተሽ አሳስበውም የታመመው የኢትዮጵያ የሚኖራ ቤት ገበያም በፖሊሲ ጭምር ማስተካከል የሚያሻው መሆኑን ተናግረዋል ውድ የቻናላችን ተከታታዮች ቻናላችንን ላይክ ሼር ሰብስክራይብ ያድርጉ ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ